እዚህ ዛሬ ለየት ያለው ነገር ማብራት ስለሌለ ውጪ ወጥቼ ነው የምቀርጽላችሁ፣ ማለት ነው። ለምሰጥኝ አስተያየት መልካም ነገር ከልብ አመሰግናለሁ። ብዙዎቻችሁ ኢትዮጵያ ስታስገቢ ካርጎ ስንትፈጀብሽ ላላችሁኝ፣ እኔ ያስገባሁት 2012 ስለነበረ የዛን ሰዓት 8000 ብር ብቻ ነው የቀረጸብኝ ማለት ነው። ኪሎ 250 ኪሎ ነበረ የቀረጸብኝ፣ ነገር ግን 8000 ብር ነበረ ነበር እስከመኪናም እስከላሊበላ ድረስ ሰላሳ ሺህ ብር ፈጅቷ ማለት ትችላላችሁ። ነገር ግን አሁን ላይ በማስገባቴ በጣም ደስተኛ ነኝ። ማሽኖች አሉ፣ ድስቶች አሉ፣ ያልጋ ልብሶች አሉ፣ ብርድ ልብሶች አራት፣ ብርድ ልብስ አለው ያልጋ ልብስ ወደ አምስት አለው እንደምን የዚህ ከለር ሳይሆን ያሳየኋችሁ ከለር ሳይሆን የሌላ አይነት ከለር ማለት ነውና አሁን ላይ በጣም ትልቅ ነገር ኩራት ሆኖኛል። ኮርቼ ነው የማነጥፋቸው እንግዳ ሲመጣ አይቸግረኝም እና በማምጣቴ ደስ ብሎኛል። አሁን ላይ ደግሞ ያው ቀረጽ በጣም ከባድ ነው። እኔ ስገባ 50 ኢንች ቴሌቪዥንና፣ 16 ኢንች፣ 43 ኢንች ቴሌቪዥን ይዤ መጥቼ ነበር። አንዱ የጓደኛዬ ነው። አንዱ 70 ሺህ ነው የቀረጸኝ፣ አንዱ ደግሞ 16 ሺ ብር ነው የቀረጸኝ ማለት ነውና አገራችሁ ላይ ቀረጽ በጣም ከባድ ነው። ነገር ግን አይቀርም። ያላችኋችሁን ነገሮች 40 ኪሎ ስለሚፈቅድ በዛ ይዛችሁ መምጣት ትችላላችሁ። ከአይ ካላችሁ ደግሞ ሩ ልካችሁ ማስገዛት፣ ኢትዮጵያ ውስጥ የምትፈልጉትን ነገር ከዱባይ ምናምን የሚገቡ አሉ። ነገር ግን ዋጋቸው ቀረጥ ታስቦባቸው ኪሎ ታስቦባቸው ግዥ ታስቦባቸው እስከሆነ ድረስ በጣም ኦቨር ነው፣ በጣም ኦቨር ነው። እና እንደዛ ስለሆነ ይዛችሁን ያልኩት ከዛ አንፃር ነው። በተረፈ ዛሬ የመጣሁት ለየት ያለ ነገር ነው። ሁላችሁም አስተያየትና ኮመንታችሁን እንድትሰጡ ከጎንሽ ነን እንድትሉ በጣም በአክብሮት እጠይቃለሁ። አብራችሁ ባህሪ እንግዲህ ጠቅለል አርጌ ልነግራችሁ መጥቻለሁ። ፋሲዬ እቃ ስንት ካርጎ ስንት ጨረሰበች፣ ከባህሬንስ ስንት ዲናር ጨረሰበሽ ላላችሁኝ ጥልቅ እኔ ሳስገባ በነበረው ሂሳብ ልነግራችሁ ነው። ጠቅለላ አርጌ ነግራችኋለሁ። በዛ ላይ ደግሞ አንዳንድ ላይ ላይ ማስታወቂያ ስትወስድ አረብ አገር በምመልኩ ነው ምትልኪው ለምትሉኝ ለእናንተ መልስ እንዲሆን ማለት ነው። መልስ እንዲሆን ሁሉንም ጠቅላላ አድርጌ እስከ መጨረሻው የማስረዳቸው ምነግራችሁ ሊሆን ስለሚችል ላይክ እና ሸር አድርጉ። ለምሳሌ አረብ ሀገር ላይ ቪዲዮ ማስተዋወቀው በህጋዊ መንገድ እንዲሄዱ ነው። ለምን ስደት አይተሽ ስለ ስደት ታበረታቻለሽ ለምትሉኝ እህቶቼ ማለት ነው። ኢትዮጵያ ውስጥ በሁለት ሺህ ከመቀጠር፣ በሶስት ሺህ ከመቀጠር አረብ ሀገር ሄዶ ሽንት ቤት እንዲያጠው ፈልጋለሁ። ለምን በሉኝ። ኢትዮጵያ ውስጥ ማብራት ስለጨመረ መንግስት ሰላም ገሻገሻችሁ፣ ኑሮ ማሽን እያላቸው በእጃቸው ነው የሚያሳጥማቸው ሀያ አራት ሰዓት ነው እዚህም፣ የሚለፉ የሚነሱት እኛ አረብ ሀገር አምስት ሰዓት ጠዋት እንደምንነሳው እነሱም እዚህ አስራ አንድ ሰዓት ነው የሚነሱት። ከአስራ አንድ ሰዓት ይነሳሉ። ማታ አራት ሰዓትና አምስት ሰዓት ነው ምኝታ ቤታቸው የሚገቡት። ታዲያ ለሶስት ሺህ ብር ለሁለት ሺህ ብር ይህን ያህል ከለፉ አረብ ሀገር ስርቶ ለምን አይለወጡም? ለምን ታበረታ? ሁላችሁም አረብ አገር ላይ ሆናችሁ ለምን ላላየኩ ብታስረዱ አይረዳችሁ። ሂዶ ሲያየው ነው እኔ ሄዴ አረብ ሀገር እንደዚህ ነው ብዬ ሳስረዳት አልተረዳችልኝም። ነገር ግን በእኔ መንገድ ሂዳ ስታየው አሁን ትረዳኛለች። ህመሜንም ትታመማለች፣ ስቃዬንም ትሰቃያለች ማለት ነው። አሁን ትረዳኛለች። እኔ ደግሞ አረብ ሀገር እዚህ ሀገር ላይ ከሚሰቃዩ አረብ ሀገር ሄደው እድሜያቸውን መስዋዕት አድርገው ቢያገኙ ይሻላል ብዬ አስባለሁ። ለዛም እኔ የገባሁት ላገኝ ሳይ ከለፋው ከደከም ከአምስት እና አስር አላጣም፣ አገኛለሁ ላገኘው የምሰራው ታዲያ ኢንተርኔት በነፃ ነው የምጠቀመው። ሰዓቴን ጊዜ የማባክ ነው በነፃ ነው አገኛለሁ። ነገር ግን አሁን ኤዲት እና ፎርጅ ስለበዛ ልጆች እንዳይበሉ አረብ ሀገር ሰው ስላለኝ፣ አረቦቹ ጋር ኮንታክት ስላለኝ ለነሱ ወረቀትና ቢዛውና ቲኬቱን ልኬ ይህ ነገር ትክክል ነው ወይ ብዬ ከዛ በኋላ ነው ለነሱ የምሰጠው። አሁን ላይ አብዛኞቹ እኔ ጋር ስም ዝርዝረን ፎቶም ካስፈለገ አመጣለሁ። ተበልተው የሚያለቅሱ ልጆች አሉ። 30 ሺ፣ 40 ሺ፣ 50 ሺ ተበልተው። ነገር ግን የውሸት ትኬት የውሸት ኤዲት ቪዛ ተሰጥተው ለበረራቸው ሲሄዱ ሪፖርት ላይ እየተመለሱ ብዙ ልጆች አሉ። እነሱን ለመታደግ ነው እንጂ ለሌላ አይደለም። ከሀገራችን ላይ ደግሞ እናንተ እዛ ጋር ለአምስት ዓመት ለስድስት ዓመት ለሰባት ዓመት ስደተኛ ስለሆናችሁ ኢትዮጵያ ያለውን ነገር አላያችሁም። በረንዳ ላይ እኮ ሻይ ቡና መሸጥ ቀርቷል። ኢትዮጵያ ውስጥ አሁን ላይ ሳርና በቃ ቤቱ እንዳለ ነጭ ቀለም ቀቡ ተብሎ እንዲኮር ብቻ ነው የሚታየው እንጂ የሰው ኑሮ ውድነት የሰው ስራ ማጣት ያሳሰበው ግለሰብ በሆነ ህብረተሰብ በሆነ መንግስት የለም። ኢትዮጵያ ውስጥ ስትመጡ እያንዳንዳችሁ የተናገርኳትን ያዟት ማለት ነው። እና ብራችሁን ያዙ። ኢትዮጵያ ውስጥ እናት አባት፣ አጎት፣ እህት፣ ጓደኛ የሚሆናችሁ ብራችሁን። ብር ከሌለ ማንም የለም። ብር ከሌለ አታጌጡም። ብር ከሌለ ቀና አትሉም። ይሄን ማለት እፈልጋለሁ። ቪዲዮን እስከ መጨረሻ ሁሉ ሼር ላይክ አድርጉ። የአንድ እህታችን ታሪክ ማለ ሁላችሁም እንድታበረታቱን ጥንካሬና ብርታት እንድትሆኑን እፈልጋለሁ። ወዳችኋለሁ፣ ወዳችኋለሁ። አብረን እንቆይ እንጠቀም። ብዙ ላይ ላይቶች አሉ፣ ብዙ ነገሮች አሉ። ያ ደግሞ ዛሬ ማብራት ስለሌለ ከካሜራ ነጻ ሁኜ ከላይቶች ለነጻ ሁኜ መጥቻለሁ፣ በራሴ ማለት ነው። እና ዛሬ አንድ ታሪክ አለ የሁላችሁንም ድጋፍ የሚያሽ ሁላችሁም መልካም አስተያየታችሁን እንድጽፉ ለእሷ ትዕግስት፣ ጥንካሬ፣ ብርታት እንዲሆናት እናንተ ደግሞ አይዟችሁ እያላችሁ ከዚሁም ደግሞ የራሳችሁን ያላችሁበትን የህይወት ታሪክ በኮመንት የራሳችሁንም ሸራ አድርጓት ብዬ አምናለሁ። ታሪኩን አነብላችኋለሁ ታሪኩን አነብላችኋለሁ እና ምክንያቱም የብዙዎቻችን ታሪክ ነው። ምክንያቱም ይሄ ታሪክ ለአንድ ሰው ታሪክ ብቻ አይደለም፣ የብዙ ሰው ታሪክ ነው። እድሜ ሰላሳ አንድ ነው። ልጅ የለኝም፣ ገንዘብም የለኝም። እንደ እኔ አይነት ህይወት ያለው ሰው አለ ትለናለች። እድሜ ሰላሳ አንድ ሆኖኛል በስደት ማለት ነው በስደት በአረብ ሀገራት እድሜ ሰላሳ አንድ ሆኖኛል። ነገር ግን ልጅ የለኝም፣ ገንዘብም የለኝም ባልም የለኝም እንደኔ አይነት ህይወት ያለው ሰው አለ ትላለች። ሁላችንም ስንሄድ እኔ ለምሳሌ የአረብ ሀገር ስሰደድ ሀያ ሁለት አመት የሆኖ ነበር የተሰደድኩት ሀያ ሁለት አመት ነው የተሰደድኩት አረብ ሀገር ሲሰደድ ማለት ነው። ነገር ግን እንግዲህ ከሀያ ሁለት አመት ላይ ሰባት አመት ጨምሩበት። ሰባት ዓመት ጨምሩበት እንግዲህ እድሜው ምን ያክል እንደሚሄድ ማለት ነው። ሀያ ሁለት እና ሰባት ሀያ ዘጠኝ ዓመት ምናምን ማለት ነው የኖርኩት፣ እና እድሜያችን ሳናውቀው ነው የሚሄደው። እድሜያችን ሳናውቀው ነው የሚሆነው ነገር ግን እድሜያችሁን መስዋዕት አድርጋችሁ ለራሳችሁ የሚሆን ይዛችሁ ከሆነ ከዚህ በኋላ ላለው እድሜያችሁ ልጃችሁን ወልዳችሁ የተስተካከለ ሕይወት እንድትኖሩ ይረዳችኋል ማለት ነው። ነገር ግን ሰላሳ አንድ አመት ሙሉ ገንዘብም ካጣችሁ፣ እድሜም ካጣችሁ፣ ባልም ካጣችሁ፣ ብዙ ነገር ካጣችሁ ማን ነው የሚያነሳችሁ? ትናንትና ስትረዱት የነበረ ቤተሰብ፣ ትናንትና ስታስተምሩት የነበረ እህት ወንድም እናንተ ስትወርቁ አያነሳችሁም። አሁንም በአሁኑ ጊዜ ማለት ነው አሁን በከፋው ጊዜ አሁን ማርያምን እንላችሁ በጣም ተጨቃክነናል። አንድና አንድ ብር ብቻ ነው። አንድና አንድ ኢትዮጵያ ስመጣ ብር ዋነኛው ነገር ነው። ነገር ግን ደግሞ ብር ብቻ ባንክ ሳላስቀመጣችሁ ለውጥ አለ ማለት አይደለም። ያ ምንም ነገር ፋይዳ የለውም። እኔ ከአረብ ሀገር መጥቼ እዚህ የሆነ ነገር የሰራሁበትን ከዛው ሁኛ አንቀሳቅሽው ቢሆን እስካሁን የት ቦታ በደረስኩኝ። ብሩን አንቀሳቅስኩት ቦታ ግዙበት ቋሚ ነገር እብን እንኳን ላምና በሬ ብገዙበት ለውጥ አለው። ባንክ ከሚቀመጥ ማለት ነውና ኢትዮጵያ ውስጥ እየሰራ ስላልሆነ ብራችን ተጠቀሙበት ነው ማለት ነው። ተጠቀሙበት በብራችሁ ተጠቀሙበት ቦታ ግዙ። ወጣ እያላችሁ በእናታችሁ ስም በቃ ምንም ምንም ቢሆን እናት ግ ሌላውን ተው ተረጃት አጎት ብዙዎቻችሁ በረኪና ጠታ የሞተች ሄቴ ታሪኳ አለ አላቀረብኩትም። በረኪና ጠታ ማለት ነው እና እራሳችሁን መስዋዕት አድጋችሁ እድሜያችሁን በራችሁንም አታችሁ እድሜያችሁንም አታችሁ በጊዜው ካልወለድን ካላገባን ራሱ ጤናችን ብዙ ነገር ይጎለዋል። በቃ እኔ ራሴ ከአረብ ሀገር ከመጣ በኋላ እርጉዝ ሁኜ ስንት መከራ ስንት ስቃይ አሳልፊያለሁ። ሰውነቴ የመቻል አቅም የለውም። ወገቤ ይመጠመጣል። በቃ እኔ እንጃ የእኔ እናት አስር እንኳን ወልደ ሙሉ ጤነኛ ናት። ምክንያቱም ደግ በዛን ሰዓት ሲጀመር ደግ ሰመን ነው የሚበላው። ሁሉ ጥሩ ነው፣ ጥንካሬ ያለው ሐኪም ቤት አያውቁም። አሁን ላይ አብዛኛው ሰው አብዛኛው ሰው አሁን በዚህ ሰዓት ልጅ ወልዶ የሚያቀፍ የለም ኢትዮጵያ ውስጥ። ምክንያቱም ከመጀመሪያው እስከ መጨረሻው ሐኪም ቤት እንሮጣለን፣ ሐኪም ቤት እንሮጣለን። ሐኪሞችም ሰልችተዋል። በቃ ምንም መፍትሄ አታገኙ። አንድና አንድ ወደ ፈጣሪ ወደ እምነታችን ወደ ጽሎታችን ካልተመለስና ኃጢያታችን በብዙ ነገር እየፈተመን ነው፣ በደላችን በብዙ ነገር እያሳየን ነው። እና እኔ እንጃ ጭራሽ እዚህ አዲስ አበባ ላይ የሚታየው ነገር የሚሰማው ነገር በጣም ጥሩ አይደለም። በጣም ጥሩ አይደለም። የታ አካባቢ ነሽ? የታ አካባቢ ነሽ? ለምትም ደግሞ በይሞም በዛም የት ነው የተከራየሽ? ለምትሪ ኮየ ፈጃ የሚባል ኮየ ፈጃ የሚባል አካባቢ ነው የተከራየሁት። ነገር ግን ለአዲስ አበባ ደርሶ መልስ ነው ያው አዲስ አበባ ውስጥ ነው ነገር ኮይ ፈንቻ መሀል አዲስ አበባ አይደለም ኮይ ፈንቻ ነኝ እዛ ነኝ ለጊዜው ያለሁት ማለት ነው ነገር ግን አዲስ አበባ ምታዙኝ ነገር ይሄን ጠይቄልኝ ለምትሉኝ ደግሞ ደሞ ቅርብ ነኝ በመኪና ሰመን ደርሽ መልሳለሁ ማለት ነው ኮይ ፈንቻ ነኝ እንግዲህ ይህን ነው ማለት የምፈልገው። ሁላችሁም በራችሁን ያዙ፣ በራችሁም መሬት ላይ ያስቀምጡ። እድሜ በመቁጠር ብቻ እዛ ሀገር ይህን ያህል ይህን ያህል ኖርኩ ማለት ብቻ ዋጋ የለውም። እኔ እህቴ ስደተኛ ናት። እህቴ ከኔ እንድትማር ፈልጋለሁ። እህቴ ዳሳሽ ከኔ እንድትማር ፈልጋለሁ። ቤተሰብ እህት ወንድም እያለች ወደ ኋላ እንድትቀር አልፈለግም። እኔ ዛሬ ላይ አዲስ አበባ ተከራይቼ የምኖረው ትናንትና አስቀምጨው ቢሆን ትናንትና ተጠቅሚበት ቢሆን ጊዜና ሰዓቴን ዛሬ ላይ አከራያለሁ እንጂ አልከራይም ነ ነገር ግን ለማይቀየር ቤተሰብ እያልኩኝ ለማይቀየር ረጃት እያልኩኝ ደግሞ፣ የእኛ ቤተሰብ ጥቅም ወዳጅ ነው። ፍቅር የለውም፣ ጥቅም ግን አንደኛ ነው። እውነት ለመናገር ማለት ነው። ጥቅም በጣም ስትሰጡት ኑሪልን ከአንቺ በታች ዘመድ የለም፣ እግዚአብሔር ያኑርልን ለሀገር ሻውቂያሽ ሁለች ክበች መታችሁ ደግሞ እጃችሁን ለአንድ ቀን ለሁለት ቀን አብራችሁ እንደዚህ ያሸበልግዳ ያሸበልግዳ ያበሸበልግዳ ይልና ከሶስት ቀን ከአራት ቀን በኋላ ኧረ ሰላምታም አይላችሁም። ምን ይዛ መጣች የሚቀድመው። ስለዛ ለራሳችሁ ቅደሙ። ኢትዮጵያ ውስጥ አንድ ሺ ሰባት መቶ በገባበት ዘይት ዘይት አንድ ሺ ሰባት መቶ ነው። ዑመር አንድ ሺ አምስት መቶ ማለ አንድ ሺ ስድስት መቶ ማለ አይነታቸው ይለያያል፣ እንጂ 1700 በገባበት ሰዓት ዘይት ሌላው፣ እስኪ ገምቱት የት እንደሚደርስ። ብራችን ዋጋ እያጣ ብራችን እየወደቅን ነው። በዛ ላይ ልስራ ብትሉ አሁን 500 ሺህ አለ፣ 300 ሺህ አለ፣ 200 ሺህ አለ። አንድ ምን ይላል? ምን ልስራበት ለምትሉ እንደኔ ኢትዮጵያ ውስጥ እንደማየው ከክፍለ ሀገርም፣ ገጠርም፣ በክልልም ደረጃ ቦታ ግዙ ነው። ቦታም ስገዙ ህጋዊ ካርታ ያለው ግዙ። እዛ ሆናችሁ በእናታችሁ ስም መግዛት ትችላላችሁ። ሌላውን ነገር ግን መታችሁ የሆነ ከርስ ሳታዩ ሌላ ሰው ሳትጠይቁ ዞር ዞር ብላችሁ ሳታዩ ብራችሁን የሆነ ቦታ ላይ አታውጡ። ምክንያቱም ማውጣት ያላችሁን ልታወጡ ትችላላችሁ። ማግኘት ግን በጣም ከባድ ነው። ግብር አለ፣ ታክስ አለ፣ በአመት ግብር አለ፣ ታክስ አለ፣ ክራይ አለ። ያንን ታሳቢ ያላችሁትን ከበተናችሁ በኋላ አንድ ብር ለማግኘት ኢትዮጵያ ውስጥ አሁን ከባድ ነው። አንድ ብር ለማግኘት ማለት ነው። እቃ እኔ አረባ ሀገር ስላመጣው በጣም ደስተኛ ነኝ። ላወጣሁት ብር እኔውን አምስት ካርቶን 250 ነው፣ 250 ኪሎ ነው ካርጎ ያረኩት ልብስም በአጠቃላይ ማሽንም ምን ነገር ግን በባህሬን 250 ዲናር ፈጅቶብኛል። በኢትዮጵያ ደግሞ እስከ ሰላሳ ሺህ ብር ፈጅቶብኛል በአጠቃላይ ወጪው ማለት ነው። ነገር ግን አሁን ላይ ሳየው ያብር ብር ኔጋ ቢሆን እስካሁን ይጠፋ ነበር። እቃዎችን ሳያቸው፣ ድስቶችን ሳያቸው፣ ያመጣኋችሁትን ብርጭቆ ሳቀርብባቸው ሞራ ይሰማኛል። ምክንያቱም ብሬ እዛ ላይ ማለፉ በጣም ደስተኛ ነው። ነገር ግን ለእህት ለወንድም የረዳሁት ዛሬን ያን ድርሻ ገዝቼ እስኪ እርዱ ይብላቸው። ማንም ዞር ብሎ አያየ አምጪ ነው እንጂ የሚለው እንቺ የሚል የለም። እና ብራችሁን ያዙ። ስትመጡን ጠንቀቅ በሉ እንደ ድሮ አይደለም። ስትመጡ ቦሌ ላይ ጀምሮ እስከ ቤተ እስከምታርፉበት ድረስ ወጪውን ታይቷላችሁ። ታክሲ ስንት እንደገባ ነዳጅ መቶ አስራ ሁለት ብር ገብቷል። አንድ ሊትሩ ማለት ነው መቶ አስራ ሁለት ብር ነው። ታክሲ በዛው ተጨማሪ ያለው ክፍለ ሀገር ስንሄድ ያሁን ላሊበላ በመኪና ስንሄድ ከሁለት ሺህ በላይ ይወጣል። ከዚህ እስከ ደሴ ስድስት መቶ ብር ሰባት መቶ ብር ነው። ከደሴ ደግሞ እስከ ላሊበላ ሰባት መቶ ስምንት መቶ ብር ነው አልጋ ወጪ ምግብ ምናምን ሳይጨምር ማለት ነው። ምክንያቱም ነዳጅ የለም ነዳጅ በውድ ስለሚገባ እዛ ያ የነዳጁ ሂሳብ እያንዳንዱ ሰው ላይ ነው የሚጠጣው። እያንዳንዱ ማለት ነው ይብና ታክስና ክራይ ሁሉም ነገር በመንገድ እያንዳንዱ ነገር የሚያደርጓት ሰው ላይ ነው የሚመጣው። ስለዛ ብራችሁን ያዙ። እህቴም ደግሞ አይዞሽ የጠንክሬ ሁላችሁም የህይወት ታሪክ የእቴ ሰላሳ አንድ ዓመቴ ነው ብርም የለኝ ባልም የለኝ፣ ልጅም የለኝ፣ እድሜን በስደት ጨረስኩ ያልሽው እህቴ እንደኔ ተስፋ አትቁረጭ። ተስፋ በመቁረጥ ብዙ እህቶቻችን አተናን። ተስፋ በሚቆርጥ ብዙ ወንድሞቻችን ስራ በማጣት ራሳቸውን እያጠፉ ነው ያሉት። ያ የሰይጣን መንፈስ ነው። አንቺ ላለፈው ነገር አትጣጣች። ከዚህ በኋላ ሶስት ዓመት ሁለት ታመሰርተች ቢያንስ እንግዲህ ሀገርሽ መግቢያት መት የፈለግሽውን ላሰብሽውን ላታሰቂ ብትችይም ራስሽ በጤና መምጣትሽ ራሱ ትልቅ ነገር ነው። ነይ የኢትዮጵያን ኑሮ የኢትዮጵያን ህይወት ቅመሹ። ይሁ ከዛ ደግሞ ፈጣሪ የሚሰጥሽን እንትን አታውቂም ሰው እኮ ሎተሪ ደርሶት የሚለወጥ አለ ምናልባት ያንቺ ለዋ እኮ ኢትዮጵያ ውስጥ በሆነ ነገር ፈጣሪ ልላኩሽ ይችላል ሊክስሽ ይችላል ሎተሪ ሊደርስሽ ይችላል በሆነ ነገር ቤት እጣ ሊደርስሽ ይችላል በሆነ ነገር ፈጣሪ ሊክስሽ ፈልጎ ስለሆነ ወደ ሀገርሽ ነይና ራስሽን በእምነትሽ ጸሎት አድርገሽ ፈጣሪሽን ጠይቂው ማለት ነው የምፈልገው እንጂ በአጣሹ ነገር መጠጣት እኔ ዛሬ 227ን ባስበው እራስ በሽተኛ ወይም ጠጣተኛውን የቀራለው እንጂ የማመጣው ሩም አምሳሳንት ነገር የለም። ሩም ነገር የምጨምረው ነገር የለም። ነገር ግን ለወደፊቴ መማር አስሮን አምስት አርጌ የስራ መስኮቹን ከሌሎቹ እየኮረችኩኝ መቀጠል ነው የምፈልገው። እኔ አሁን ለምሳሌ ከኤጀንሲዎች ጋር እሰራለሁ ብዙዎቹ ስፖስት ለምን ስለ አረብ አገር ትፖስቻለሽ ምናምን ሰፋ አርጌ እሰራላቸዋለሁ በዚህ ላይ ትላላችሁ። ነገር ግን ብዙ ህጎች ተበልተዋል። ኤዲት ፎርጅድ እየመጣ ኤዲት እየሰሩ ነገ በረራችሁ ነው እያሉ ትኬትና ቢዛ እየላኩላቸው ብር ካስገባችሁ ካስገቡላችሁ በኋላ የሚጠፉ ብዙ ልጆች አሉ። ከዛ አንጣር እኔ ደግሞ ቢዛና ትኬት ወይም ልጆቹ ከዚህ ሀገር ሳይወጡ ብር አላስከፍልም። ምክንያቱም ብሩ እኔ ጋር ይቀመጣል የበረራቸው ሰዓት ቢዛና ትኬቱን ደግሞ እኔ ጋር ሲልኩልኝ አረብ ሀገር የማውቃቸው አረቡ ስላሉኝ የባህሬን ከሆነ ጭራሽ አይሸውደኝም ስላሉኝ፣ ከዛ ይሄ ኦሪጂናል ቢዛ ነው ወይ ኦሪጂናል ትኬት ነው ወይ ብዬ አጣርቼ ነው ለልጆቹ የምሰጠው። ልጆቹም ከሪፖርት ካለፉ በኋላ ብሩን ለሚመለከተው ሰው ማስተላልፈው እንጂ ዝም ብዬ አይደለም። ለማገዝም ነው እኔ ባገኝ አስር አምስት ነው። ነገር ግን ለእነሱ ደግሞ ከብዙ ኪሳራ ከሀምሳ ሺ ከአርባ ሺህ ከስልሳ ሺህ ኪሳራ አድናቸዋለሁ ማለት ነው። ለትብብር ነው እንጂ ለሌላ አይደለም። ለምሳሌ ኢንተርኔት አውጥቼ እየተጠቀሙ በነጣ አልሰራም። እንጠኔ ጊዜን፣ ሰዓቴን ሁሉ ነገር አባክኜ ማግኘት ያለብኝን አገኛለሁ። ለምን አላገኝም ማለት አይደለም። አስር የሚሆን አምስት ሊታሰብልኝ ይገባል። ምክንያቱም በምለፈልፈው ነገር ራሱ ድካም፣ ልብ ድካም ያመጣ ብዙ ነገር አለ። መስዋዕት አድርጌ ነው የምሰራው ያን እነሱን ለማስረዳት ከዛ ወስጄ ደግሞ ለዛኛው ሰው ለማስረዳት ብዙ ጊዜ ያለ ብዙ እኔ እንደውም አሁን ርቄ ነው እንጂ በፊት ጋርመንት እያለሁ ጋርመንት እያለሁ ጀሞ እያለሁ በቤቴ ድረስ እያመጣሁ ብዙ ልጆች ሸኝቻለሁ፣ ከቤቴ ድረስ እያመጣሁ ማለት ነው። ቅርብም ስለሆንኩኝ ለሁሉም ነገር ምርመራ የጠፋባቸው ምርመራ ቦታ ወስዳለሁ። የሆነ ነገር ግር ያላቸው ቪዲዮ ለመቅረጥ አልተመቻቸው እኔ ጋ እያመጣሁ ቪዲዮ እንዲሰሩ አደርጋለሁ። ነገር ግን አሁን ቦታ ስቀይር ራኩኝ፣ ማንንም ልተባበር አልችልም። ያሰቡበት ቦታ ላይ ልደርስ አልችልም። ነገር ግን ሁሉም ነገር የሚሰራው በዋሳብ ስለሆነ እያንዳንዱ ነገር ያነኛው ቢሮ ወደ እኔ ሲልክልኝ ቢሮው ደግሞ እኔ ደግሞ ለልጆቹ ሽር አደርጋለሁ ማለት ነው። ያ ነው አላፊነቴ። እንጂ ከዛ ሀገር ቢሮ አለ አውቃለሁ። አረቦቹ ያወሩኛል፣ እስከ ሶስት ወር የመቀየር መብት እንዳላቸው ይነግሩኛል። ስለዚህ ህጋው ህጋዊ ህግ እንጂ የሚባለው ምኑ ላይ ነው? እኔም ለዳፌ ሊገባኝ አልቻለም። ይሄ ህገ ወጥ ቢሆን እዛ ቢሮ ቢሮ አይኖረውም አይደል? ቀጥታ የምትወስዳት ከሪፖርት መዳምናት ወይ ባባ ነው የሚወስደው እንጂ እነዚህ እኮ ከባህር ከኢትዮጵያ ይሄዳሉ። ባህሌን ሪፖርት ያርፋሉ። ከዛ ቢሮ መጥቶ ወስዶ አስመርምሮ፣ ሻውራስ ወስዶ ነው እንደገና ቢሮ ሄደው መዳም መታመት ወስዳት፣ ህጋዊ ነው፣ ህገ ወጥ አይደለም። እንደገና ለምን ስደትን ስደትን ታበረታት ያለች ትላላችሁ? ስደትን አበረታታለሁ። ኢትዮጵያ ውስጥ በሁለት ሺ በሶስት ሺ እየሰሩ ብራቸው አይሰጣቸው ላባቸው 24 ሰዓት ልብስ ቆጣር እያላቸው፣ ማሽን እያላቸው፣ በማሽን አሳጥባቸው፣ የሚያሳጥሟቸው ለበብ እንደው ታውቃላችሁ፣ በእጃቸው ነው በእጃቸው ነው የሚያሳጥሟቸው። ምክንያቱም ማብራት ስለጨመረ ለማብራት ወጪ እንዳያወጡ